ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ አንድ ሰው ጥርስ ለመቦርቦር አጋላጭ ምክንያቶች ምንድናቸው? የጥርስ መቦርቦር ምልክቶች እንደዚህስ ምን ይመስላሉ? የጥርስ መቦርቦር መከላከል የሚቻል የጤና ችግር ነው ወይ? በዚህ ዝግጅት እንነጋገራለን። አንድ ሰው የጥርስ መቦርቦር ሊገጥመው ይችላል። በነገራችን ላይ ሰዎች ጥርሳቸውን ከሚያጡባቸው ምክንያቶች መካከል የጥርስ መቦርቦር አንዱ ነው። የጥርስ መቦርቦር በተለያየ ምክንያት ወይም ደግሞ የተለያየ አጋላጭ ምክንያቶች ይኖሩታል። ለምሳሌ በተለያየ ኮንዲሽኖች ወይም ደግሞ በተለያየ የህመም አይነቶች ወይም ደግሞ የሚወሰዱ መድኃኒት አይነቶች፣ በተለያየ የህመም ሁኔታዎች፣ እንደዚሁም ደግሞ በተለያየ ለጤና ችግር የሚወሰዱ መድኃኒቶች ምክንያት ሰዎች የምራቃቸው መጠን ሊቀንስ ይችላል። እንደዚሁም ደግሞ ምራቃቸው በጣም መጠኑ ሲቀንስ ምራቅ እንደምታውቁት በውስጡ ባክቴሪያን የመግደል አቅም ያለው ኬሚካል አለው እንደዚሁም ደግሞ ሚኔራሎች አሉ። ወይም ደግሞ ጥርስ ለመቦርቦር ሲጀምር እነሱ እንዳይቀጥሉ ወይም ደግሞ መቦርቦሩ እንዲቆም የሚያደርጉ ነገር ግን የምራቅ የመጠን መጠን በተለያየ የምን ምክንያት፣ በተለይ በአንገት ዙሪያ የሚከሰቱ ኢንፌክሽኖች፣ እንደዚሁም ደግሞ የምራቅ እጢ ኢንፌክሽን፣ እንደዚሁም በአንገት ዙሪያ የሚወሰዱ የጨረርና እንደዚሁም የኬሞተራፒ መድኃኒቶች የምራቅ መጠን እንዲቀንስ በማድረግ አፍ እንዲደርቅ በማድረግ የጥርስ መቦርቦር ሂደት እንዲፋጠን ወይም ደግሞ ሁኔታዎች እንዲመቻቹ ሊያደርግ ይችላል። ደግሞ ሌላው በተፈጥሮ የጥርስ መሳሳት ወይም ደግሞ በፋሚሊ ወይም ደግሞ በቤተሰብ የሚተላለፉ የጥርስ ችግሮች በተለይ እንደ አሜሎጀነሲስ ኢንፐርፌክታ እንዲሁም ደግሞ ደንቲኖጀነሲስ ኢንፐርፌክታ ብለን የምንጠራቸው ችግሮች ሰዎች በቀላሉ ጥርሳቸው እንዲቦርቦር የሚያደርጉ የጤና ችግሮች ናቸው። እነዚህ ችግሮች በተለይ የአጥንት መሳሳት እንደዚሁም ደግሞ የጥርስ መሳሳት በማስከተል ለጥርስ የመቦርቦር ሂደት ፈጣን የሆነ አጋላጭ ምክንያት እንደመሆንም እንደዚሁ ያገለግላል ወይም ደግሞ ምክንያቶች ናቸው። ሌላው ደግሞ ሕፃናት ላይ የሚሰጡ ጡጦዎች ወይም ደግሞ ጡጦ ውስጥ ያሉ መጠጦች ናቸው። ብዙ ጊዜ በተለይ ሕፃናት ሲያስቸግሩ ጡጦ ይሰጣቸዋል፣ ወይም ደግሞ ጡጦ አፋቸው ላይ ሲደረግ ዝም ይላሉ። ስለዚህ አፋቸው ላይ እነዚህን ጡጦ ውስጥ ያሉ ፈሳሾች በተለይ ስኳርነት ይዘት ያላቸው ፈሳሾችን በመጠጣት ወይም ደግሞ አፋቸው ውስጥ ይዘው ይተኛሉ። ይሄ በተለይ በቂ ለባክቴሪያ ወይም ደግሞ አፍ ውስጥ ላለ ባክቴሪያ በቂ ጊዜ እንዲሁም ደግሞ ኢንፌክሽን እንዲያመጣ እድሉን ይሰጣል። ስለዚህ በተለይ ህፃናት ላይ ወላጆች አፋቸው ላይ ጡጡ አድርገው እንዳይተኙ ማድረግ ይኖርባቸዋል። እንደዚሁም ደግሞ በጣም ጣፋጭ የሆኑ ምግቦችን መስጠት ወይም ደግሞ መመገብ የለባቸውም። በተለይ የተቀነባበሩ የሚታሸጉ እንደዚሁም ደግሞ በፋብሪካ የፋብሪካ ውጤት የሆኑ ምግቦች ለህፃናት ጥርስ ጠር ናቸው። ስለዚህ የጡጦ እንደዚህ ህፃናትን ጡጦ ሰጥቶ ማስተኛት ወይም ደግሞ አፋቸው ውስጥ ጡጦውን አድርገው መተኛት ጥርስ እንዲቦረቦር ሊያደርግ ይችላል። እንደዚሁም ደግሞ ሌላው አመጋገብ ነው። አመጋገብ በተለይ ሰዎች አሁን አሁን የአመጋገብ ስታይላችን እየተቀየረ እንደዚሁም ደግሞ የዌስተርን ዳይት ብለን የምንጠራው የአመጋገብ ስታይል እየሆነ መጥቷል። በተለይ የተቀነባበሩ ምግቦች፣ የታሸጉ ምግቦች፣ የታሸጉ መጠጦች ሰዎች በብዛት እየተጠቀሙ መጥተዋል። እንደዚሁም እነዚህ ምግቦች እና መጠጦች ለህፃናትም እንደዚሁ ይሰጣሉ። እንደዚሁም ደግሞ ቤት ውስጥ ያሉ ሁሉም ሰዎች በሚባል ደረጃ እነዚህን ምግቦች ስለለመዷቸው ወደዚህ የአመጋገብ ስርዓት ሽፍት የማድረግ ሁኔታ ይታያል። ይሄ በተለይ ሰዎች ጥርሳቸው በቀላሉ እንዲቦረቦር ከሚያደርጉ የአመጋገብ ስታይሎች አንዱ ነው። በውስጣቸው ከፍተኛ የስኳርነት ይዘት ያላቸው መጠጦችን በውስጣቸው ከፍተኛ ይዘት ያላቸው የስኳር ይዘት ያላቸውን ምግቦችን ማዘውተር በተለይ ሰዎች ከዚህ ጋር ተገናኝቶ የጥርስ የማጽዳት ጉልበታቸው ወይም ደግሞ ጥርስ የማጽዳት ባህሪያቸው በጣም ደካማ ከሆነ ጥርሳቸውን እንዲቦረቦር እድሉን የሚከፍት ችግር ነው፣ ወይም ደግሞ የአመጋገብ ስታይል ነው። ስለዚህ በውስጣቸው ከፍተኛ የሆነ የስኳርነት ይዘት ያላቸው መጠጦችን ከፍተኛ የሆነ የስኳርነት ይዘት ያላቸው ምግቦችን መመገብ ከፍተኛ የሆነ ለጥርስ የመቦርቦር እድል ይዳርጋል። ስለዚህ እነዚህን አመጋገቦች ማስወገድ እንደዚሁም ደግሞ ካልተቻለ ደግሞ እያራራቁ እነዚህን የአመጋገብ ስታይሎች መከተል፣ እነዚህ ምግቦች ከበላንና ከጠጣም በኋላ የጥርሳችን ንጽህና በጣም እንዲጠበቅ ጥረት ማድረግ የጥርስ መቦርቦር ሂደት እንዲዘገይ ወይም ደግሞ ከተከሰተም በጣም እንዲዘገይ የማድረግ እድሉን ይሰጣል። ስለዚህ አመጋገብ ሌላው አጋላጭ ምክንያት ነው። ሌላው ደግሞ በጣም ወሳኝና በብዛት ሰዎች በተለይ እኛ ሀገር ላይ የጥርስ መቦርቦር ከሚከሰትባቸው ምክንያቶች መካከል የመጀመሪያው ብለን የምናስቀምጠው የአፍ ንጽህና ጉድለት ነው። በተለይ የጥርስ አጸዳድ አለማወቅ እንደዚሁም ደግሞ አልፎ አልፎ ማጽዳት እንደዚሁም በተለይ አንዳንድ ሰዎች ጋር ደግሞ የጥርስ ንጽህና አያያዝ ብዙም አስፈላጊ እንዳልሆነ መረዳት በጣም ጥርስ ከሚቦርቦርባቸው ምክንያቶች የመጀመሪያው ነው። ይሄ በተለይ ሰው ሁልጊዜም ጥርሱን በቀን ሁለት ጊዜ ማጽዳት፣ እንዲሁም ፍሎስ ማድረግ፣ እንደዚሁም ምላሱን ማጽዳት ይኖርበታል። እነዚህን ነገሮች ማያደርግ ከሆነ በተለይ ቅድም የምንላቸውን የአመጋገብ ስታይል ለሚከተል ሰው በአፍ ውስጥ የስኳርነት ይዘት ያላቸው ምግቦች እንዲሁም መጠጦች ትርፍራፊዎች ይኖራሉ እነሱን ለመመገብ አፋችን ውስጥ ያሉ ባክቴሪያዎች እድሉን ያገኛሉ። ስለዚህ እነዚህ ባክቴሪያዎች በቀላሉ አሲድ ፕሮዲስ በማድረግ ወይም ደግሞ አፋችን ውስጥ የአሲድ መጠን ከፍ እንዲል በማድረግ ጥርሳችን እንዲሳሳ፣ በተደጋጋሚ እነዚህ በተለይ አሲድነት ያላቸው ምግቦች እንደዚሁም ደግሞ ስኳርነት ያላቸው ምግቦች እንዲሁም አለማጽዳት በተከታታይ አፋችን ለአሲድ እንዲጋለጥ ያደርጋል። ይሄ አሲድ በቀላሉ ጥርሳችን እንዲቦርቦር ያደርጋል። እንደዚሁም ከዚህ ጋር በተያያዘ ሰዎች ምግባቸውን ወይም ደግሞ እነዚህን ጣፋጭውን ምግቦችን የሚመገቡ ከሆነ የአፍ ንጽህና ስርዓታቸው በጣም ከፍ ማለት ይኖርበታል። እንደዚሁም ይህንን ማድረግ ካልተቻለ የጥርስ መቦርቦር ሂደት ሊጀምር ይችላል። እንደዚሁም ደግሞ ካለ ቀጣይነቱ ይጨምራል፣ ወይም ደግሞ በአጭር ጊዜ ውስጥ የጥርሱን ከፍተኛ ወይም ደግሞ የጥርሱን አብዛኛውን ቦታዎች በመቦርቦር ልታጡ ትችላላችሁ። እነዚህ በተለይ ዛሬ የጠቀስኳቸው ምክንያቶች በአብዛኛው ጥርስ ሰዎች እንዲቦረቦሩባቸው የሚያደርጉ አጋላጭ ምክንያቶች ናቸው። ሰው የአጋላጭ ምክንያቶቹን ካወቀን እንደዚሁ እንዴት መከላከል ይቻላል የሚለው በጣም እጅግ በጣም አስፈላጊ ነው። አንድ ሰው የጥርስ መቦርቦር እንዳይገጥመው ወይም ደግሞ ከገጠመው ማድረግ ያለበት ነገር አለ። የመጀመሪያው እንዳይገጥመው መደረግ ካለባቸው ነገሮች መካከል የአፍ ንጽህና አጠባበቅ ጥሩ መሆን ነው። የመጀመሪያው ጥርሳችንን መቦረሽ፣ ይሄ በቀን ሁለት ጊዜ መደረግ ይኖርበታል ሁልጊዜም ማታ አራት ከበላን በኋላ እንዲሁም ደግሞ ጠዋት ቁርሳችንን ከበላን በኋላ ጥርሳችንን መፋቅ ይኖርብናል። እንደዚሁም ደግሞ ጥርሳችንን ፍሎስ ማድረግ አለብን። እነዚህ ፍሎስ ብለን የምንጠራቸው ክሮች ወይም ደግሞ በተለያየ መንገድ የጥርሳችንን መገናኛ ቦታዎች ማጽዳት በጣም እጅግ አስፈላጊ ነው። እንደዚሁም ደግሞ ምላስ መጽዳት አለበት። ምላሳችንን ቢያንስ በቀን አንድ ጊዜ እንደዚሁ ማጽዳት እጅግ በጣም አስፈላጊ ነው። ሌላው ደግሞ የሚወሰዱ መድኃኒቶች በተለይ ትልልቅ ሰዎች ወይም ደግሞ በእድሜ የገፉ ሰዎች እንዲሁም ሌሎች የጤና ችግር ያለባቸው ሰዎች በተለያየ ምክንያት መድኃኒት ይወስዳሉ። እነዚህ መድኃኒቶች መጠናቸው መስተካከል የሚችል ከሆነ ማስተካከል፣ እንደዚሁም ደግሞ መቆም ካለባቸው መድኃኒቶችን ማስቆም የጥርስ መቦርቦሩ እንዳይቀጥል እድሉን ይሰጣል። ስለዚህ እነዚህን መድኃኒቶችም ማስተካከል በጣም እጅግ አስፈላጊ ነው። እንደዚሁም ደግሞ ክሊኒክ በየጊዜው ቢያንስ በስድስት ወር አንድ ጊዜ እየሄዳችሁ ጥርሳችሁን ማጸዳት እጅግ አስፈላጊ ነው። በተለይ ጥርሳችሁን ብትቦሩ ሽትም መቆሸሹ ወይም ደግሞ ቆሻሻ ማጠራቀሙ፣ እንደዚሁም ደግሞ ባክቴሪያ ፕለክ ብለን የምንጠራው ወይም ደግሞ ሻላ ብለን ምንጠራው ነገር አፋችን ላይ ወይም ደግሞ ጥርሳችን ላይ መከማቸቱ ስለማይቀር ጥርሳችንም እንዲቦረቦሩ ከሚያደርጉ ነገሮች መካከል አንዱ እሱ ስለሆነ ይህንንም ማድረግ በጣም እጅግ አስፈላጊ ነው። ሌሎች የጤና ችግሮች በተለይ ከአንገት አካባቢ ላይ የሚከሰቱ የሳሊበሪ ግላንድ ኢንፌክሽኖች ወይም ደግሞ የምራቅ መንጪ ግላንዶች ወይም ደግሞ እጢዎች የጤና ችግር እነሱን መታከም ያስፈልጋል። እንደዚሁም በተለይ የአፍ መድረቅ በተለያየ ሁኔታ ሰዎች ካላቸው አርቲፊሻል ምራቅ መጠቀም ጥርስ መቦርቦር እንዳይቀጥል ያደርጋል። እንደዚሁም ደግሞ ጥርስን ፍሎራይድ ባለው የጥርስ ሳሙና መቦረሽ የጥርስ መቦርቦር ሂደት እንዳይኖር ወይም ደግሞ እንዳይቀጥል እድሉን ይሰጣል። ነገር ግን የጥርስ መቦርቦር ምልክቶች ካሉ ወደ ክሊኒክ ሄዶ የጥርስ ሙሌት፣ የጥርስ ህክምና እንደዚሁም ደግሞ ከፍተኛ የሆነ ጉዳት የደረሰበት ጥርስ ከሆነ በክራውን ወይም ደግሞ በአርቲፊሻል ጥርስ ማሸፈን እንደዚሁም ደግሞ መዳን የማይችልና እንደዚሁም ደግሞ መጥፎ ሌሎች የጤና ችግሮችን ያስከተለ በተለይ መጥፎ ያፍጠረን እንዲሁም ደግሞ አጠገብ ያሉ ጥርሶችን እንደዚሁ የጎዳ ጥርስ ከሆነ ከዛ ቦታ ጥርሱ እንዲወገድ ማድረግ የዴንታል ኬሪስ ወይም ደግሞ የጥርስ መቦርቦር ከተከሰተ በኋላ ምንወስዳቸው የህክምና አማራጮች ናቸው።